ሰላም ሰላም ውድ የፍቄ ቤተሰቦች እንዴት ናችሁ? ዛሬ ማሳያችሁ አዲስ የማካፈል ዘዴ ነው። 1248 ሲካፈል ለአራት። ቅድሚያ ለአራት ስለሆን የምናካፍለው አራት መስመሮችን እንደዚህ እናሰምራለን። አንድ ሁለት 3 አራት። ከዚያ በኋላ ከዚህ አንድ መስመር እናሰምራለን። አንድ ሁለት 3 አራት። ከዚህ አራት ስምንት ስለሆነች ከዚህ አንድ መስመር እንጨምረና አንድ ሁለት ሶስት አራት። ክቦቹ ስንት ሆኑ? ስምንት ማለት ነው። መስመሮቹ እነዚህ ሁለት ስለሆኑ ከዚህ ጋር ሁለት እንጽፋለን። ከዚህ ኋላ ከዚህ ጋር አንድ መስመር እናሰምራለን። አንድ ሁለት ሶስት አራት። አራት ስለሆነ ከዚህ ጋር መስመሩ አንድ ነው ማለት ነው። ስለዚህ አንድ። ያው ከዚህ ጋር ሙሉውን አስራ ሁለት እንትንላለን። አንድ ሁለት ሶስት ከዚህ ጋር አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር አስራ አንድ አስራ ሁለት ያው እነዚህ መስመሮች ሶስት ስለሆነ ሶስት እናደርገዋለን ማለት ነው። ስለዚህ በአጠቃላይ ስንትሆነ መልሱ ሶስት መቶ አስራ ሁለት ማለት ነው። ያው ብዙውን ጊዜ በሀገራችን ብዙም አልተለመዱም። እነዚህ በቻይና በጃፓን ብዙውን ጊዜ ወደዚያ ነው የሚጠቀሙባቸው። ያው በቀላሉ እንደዚህ አድርጋችሁ ማካፈል ትችላላችሁ ማለት ነው። አመሰግናለሁ።